ራ ር ዓለማችንን ልብ ብሎ ላስተዋላት ድንቅ ምድር ናት። ከግዙፍ እንስሳት እስከ ጥቃቅን ነፍሳት ድረስ የአኗኗር ዘይቤያቸው የህይወት ግብግባቸው አንድም ያስገርማል ሁለትም ወደ ራስ አኗኗር ተርጉሞ ላየው ደግሞ እጅግ አስተማሪ ነው። እነዚህ ፍጥረታት ቁጥራቸው ህልቆ መሳፍርት ነው። ሙሉ ለሙሉ በማኅበራዊ ትስስር ይመራሉ። ግልጽ የሆነ የሥልጣን ተዋረድ የሥራ ክፍፍልና የሥራ እድገት አላቸው። ልጆችን ያስተምራሉ፣ አረጋውያንንና አካል ጉዳተኞችን ይንከባከባሉ፣ የሞቱትንም ይቀብራሉ። እነዚህ ፍጥረታት አደረጃጀታቸው ጥንቅቅ ያለ ነው፣ የሥራ ድርሻቸው ተለይቷል። ስለዚህም በያዙት ጎጆ ውስጥ እጁን አጣትፎ ያለ ሥራ መቀመጥ አይታሰብም። ሁሉም ትንፋሽ አጠረው ባተሌ ነው። ሁሉም ከወዲያ ወዲህ በፍጥነት የሚዳክር ጠንካራ ሰራተኛ ነው። ያላቸውን አይሰስቱም። ስስት ይሉትን ነገር ሳያውቁ እኩል ያገኟትን ነገር እያንዳንዳቸው ይቋደሳሉ። ስነ ስርዓታቸውም እጅግ የሚያስገርም ነው ሲሰሩ፣ ሲጓዙ፣ ሲተጋገዙ አንዳች መዛነፍንም አያውቁም። እንደ ሰለጠነ ወታደር መስመራቸውን ጠብቀው አንዱ አንዱን ሳይቀደምና ሳያውቅ በስርዓት ይጓዛሉ፣ ይሰራሉ። ጊዜ ወርቅ ነው ይሉትን አባባል በተግባር ይኖሩታል። ስራቸውን ቀድመው አስቸጋሪው የክረምት ወቅት ሳይመጣ ይከውናሉ። መረጃን የመለዋወጥ ፍጥነታቸውና ተግባቦታቸውም ልዩ ነው። በህብረት መስራትን አሳምረው ያውቁበታል። ለዛሬ ይበቃል ለነገ ይደር ብሎ ነገርንም አያውቁም። የሚቆፍረው ቁፋሮን ያለንዳች መሰልቸት ይቀጥላል። ምግብ ሰብሳቢው ይዳክራል። ትልቅ ምግብ ከተገኘ በመቀናጀት ጉልበታቸውን በቡድን መሪ አስተባብረው በጋራ ይሸከሙታል በአንድ አቅጣጫ እየገፉ ወደ ጎጆአቸው ያደርሱታል። እነዚህ ፍጥረታት ጥንካሬያቸውም ያስገርማል። ከሰውነት ክብደታቸው እጅግ የላቀ ነገር ተሸክመው አልያም ገፍተው መሄድን ተክነውበታል። ለችግር እጅ ሳይሰጡ ለገጠማቸው እክል ሁሉ መፍትሔ እያበጁ መሄዱንም ይችሉበታል። እያወራሁ ያለሁት ስለ ጥቃቅኖቹም፣ በመሬት ላይ ተርመስማሾቹም፣ ስለ ተቆናጣጮቹ፣ ስለ አስገራሚዎቹ ጉንዳኖች ነውም። መቼም የጉንዳን ቁንጥጫን ያላገኘ ሰው አይኖርም። ወደ መሬት ትከብላችሁ በጉንዳኖች ብዛትም ተገርማችሁ ይሆናል። ለመሆኑ ምን ያህል ጉንዳኖች ይኖራሉ ብላችሁ አስባችሁ ይሆናል። ጉንዳን በጋራ ከሚኖሩ ነፍሳት ውስጥ ይመደባሉ። በዓለም ላይ ከ22 ሺህ በላይ የሚሆን የጉንዳን ዝርያዎች እንዳሉ ተመራማሪዎች ይገልጻሉ። ከነዚህ ውስጥ ግን ተለይተው የታወቁትና የተመዘገቡት 14 ሺህ ያህሉ ብቻ ናቸው። እያንዳንዱ ጉንዳን ቢቆጠር በአጠቃላይ አስር ኳትሪሊየን ጉንዳኖች እንዳሉ ተመራማሪዎች ግምታቸውን አስቀምጠዋል። ይህ ደግሞ ጉንዳኖች መሬት ላይ ከሚኖሩ ፍጥረታት 25 በመቶ ክብደት ባዮማስ ይሸፍናሉ እንደማለት ነው። ይህም በምድር ላይ ያሉ ጉንዳኖች በዓለም ላይ ለእያንዳንዱ ሰው ይከፋፈሉ ቢባል ሁሉም የምድር ነዋሪ ሰው አንድ ሚሊዮን አንድ ሚሊዮን ጉንዳን እያንዳንዳችን ይደርሰን ነበር። በዓለም ላይ ካሉ አህጉራትና ሀገራት ውስጥ አብዛኞቹ የራሳቸው ብቻ የሆኑ የጉንዳን ዝርያዎች ጭምር አላቸው። አንታርክቲካን ጨምሮ ግሪንላንድ፣ አይስላንድን የመሰሉ ደሴቶች ግን ጉንዳን ሌሉትን ነገር ፈልገው በፍጹም ሊያገኙ አይችሉም። ጉንዳኖች በተለያዩ ቀለማት ያሸበረቁ ነፍሳት ናቸው። ቀይ፣ ጥቁር፣ አረንጓዴ እንዲሁም ብረታማ ቀለም ያላቸው አሉ። ቁመታቸው በአማካኝ 3.7 ሚሜ ይደርሳል። ትንሹ የጉንዳን ዝርያ 2 ሚሜ ቁመት ሲኖረው ትልልቆቹ ግን እስከ ሁለት ሴንቲሜትር የሚደርሱ ዝርያዎችም ይገኛሉ። ጉንዳኖችን አስተውላችሁ ተመልክታችሁ ከሆነ ክንፍ ያላቸው ጉንዳኖች ተመልክታችሁ ይሆናል። ነገሩ እንዲህ ነው። በአንድ የጉንዳን ኮሎኒ ወይም ስብስብ ውስጥ ከአንድ መቶ ሺህ እስከ አንድ ሚሊዮን የሚደርሱ ጉንዳኖች በህብረት ይኖራሉ። በእነዚህ የጉንዳን ስብስብ ውስጥ ሶስት አይነት ጉንዳኖችም አሉ፦ ሰራተኛ፣ ንግሥትና አብራ ወይንም ወንድ ጉንዳኖች። ሰራተኛ ጉንዳኖች በጾታ ሴቶች ብቻ ሲሆኑ የስብስቡን ከፍተኛ ቁጥር የሚይዛሉ፣ ጠንካራ ሰራተኝነታቸው የሚደንቅ ሲሆን በጾታቸው ሴት ቢሆኑም እንቁላል ግን አይጥሉም፣ መሀን ናቸውም። ሰራተኛ ጉንዳኖች እንደሚያገኙት ምግብና የሥራ ባህሪያቸው ከአንድ ዓመት እስከ ሦስት ዓመትም ይኖራሉ። አንድ የጉንዳን ስብስብ የሚመራውና የተመሠረተው በሌላኛዋ ሴት ጉንዳን በንግሥቲቷ ነው። ንግሥቲቷ እንቁላል ጣይ ስትሆን በቀን በአማካኝ አንድ ሺህ እንቁላሎችን ትጥላለች። ንግሥት ጒንዳኖች እስከ ሠላሳ ዓመት ድረስም ይኖራሉ። ይህም ከነፍሳት መደብ ትልቁ ዕድሜ ነው። አውራ ወይንም ወንድ ጒንዳኖች ሥራቸው ከንግሥቲቷ ጋር ተገናኝቶ እንቁላል ማስጣል ሲሆን ዕድሜያቸው ግን በሳምንታት ብቻ የሚቆጠር ነው። ወንዶቹ የሕይወት ግባቸው ዘር መተካት ብቻ ነው። ይህንን ካከናወኑ በኋላ የሚኖሩበት ዓላማ ይጠፋቸዋል መሰል ጒዞአቸው በአጭሩ ይቋጫል። ከንግስቲቷ ጋር ከተገናኙ በኋላ ይሞታሉ። ታዲያ ከነዚህ ሶስት የጉንዳን አይነቶች ንግስቲቷና አውራው ክንፍ አላቸው። እርግጥ በቁጥር አብዛኞቹ ሰራተኛ ጉንዳኖች ክንፍ አልባ ናቸው። ንግስት ጉንዳኖችና አውራ ጉንዳኖች ክንፋቸውን የሚጠቀሙት የግንኙነት ወቅት ሲመጣ ብቻ ነው። ንግስት ጉንዳን ከአውራ ጉንዳን ጋር ግንኙነት ካደረገች በኋላ ሁለት አይነት እንቁላሎችን ትጥላለች። አንደኛው የአውራው ዘር ያለበት የዳበረ ሲሆን፣ ሁለተኛው ግን ያልዳበረ የአውራው ዘር የለበት ነው። የዳበረው እንቁላል ሴት ሰራተኛ ጉንዳኖች ይፈለፈሉበታል። ያልዳበረው እንቁላል ግን አውራ ሆኖ ነው የሚፈለፈለው። የጉንዳን እንቁላል እጅግ ደቃቅ ሞላላ ቅርጽ ያለው በቀለሙ ነጭ ነው። ለመፈልፈል ከሰባት ቀናት እስከ 14 ቀናትም ይወስድበታል። ታዲያ አንድ ወጣት ንግሥት ጉንዳን የቤተሰቧን ጎጆ ጥላ የራሷን ስብስብ ለመፍጠር ትወጣለች። ክንፍ አላትና ካውራው ጉንዳን ጋር ሆነው በጋራ እርቀው ይበራሉ። ለመብረር ጥሩ የአየር ጸባይ፣ ንፋስና ዝናብ ያልቀላቀለበት መሆንም ይኖርበታል። ወደ አዲስ ቦታ ሲደርሱ ግንኙነት ይፈጽማሉ። አውራው ወዲያውን ይሞታል። ንግሥቲቷም ክንፍ የሚያስፈልጋት አዲስ ጎጆ ለመቀለስ ለመብረር ነውና ይህንኑም ተግባር ስለፈጸመች ክንፎቿ ይነቃቀሉና ይወድቃሉ። እንቁላሎቿን ጥላ አዲስ ጎጆዋን ታሞቃለች። ንግሥት ጉንዳን ከዚህ የመጀመሪያ ግንኙነቷ በኋላ ፈጽማ ድጋሚ ግንኙነት አታደርግም። አንዴ እንቁላል መጣል ከጀመረችበት የመጀመሪያ ግንኙነቷ በኋላ ዕድሜዋን ሁሉ እስከ 30 ዓመታት ድረስ እንቁላል ለማስጣል ይበቃታል። የጉንዳኖች ማህበራዊ መሰራረት ከሰው ልጅ ጋር እጅግ የቀረበ ነው። የጉንዳኖች ተዋረዳዊ የስልጣንና የስራ ኃላፊነት የማይሸራረፍ በጥብቅ ስነ ምግባር የሚመራ ነው። ንግስቷ የጎጆዋ አስተዳዳሪ ናት። የጉንዳን ስብስብም የመሠረተችው እርሷ ናት። ይቺ ንግስት ሁሌም ከ10 እስከ 12 በሆኑ ሰራተኛ ጉንዳኖች ታጅባ ነው የምትንቀሳቀሰው። እነዚህ ጉንዳኖች ምግቧን ከማቅረብ አንስቶ ለአንድ ንግስት የሚያስፈልጋትን አይነት ማንኛውንም እንክብካቤ ያደርጋሉ። እንደ ህጋቸው ከሆነ አብዛኛው የንግሥቷ አጃቢዎች ወጣት ጉንዳኖች ናቸው። የንግሥቷን አዳዲስ እንቁላሎች ጨምሮ እጮቹን ሁሉ ይጠብቃሉ፣ ይንከባከባሉ። በዕድሜ ከፍ ያሉ ጉንዳኖች ግን ጎጇቸውን ትተው እርቀው ምግብ ፍለጋ ይወጣሉ። ያገኙትን ምግብ ተሸክመው መጥተው የምግብ ማከማቻ ኃላፊ ለሆኑት ጉንዳኖች ያስረክባሉ። እነዚህ የምግብ ማከማቻውን የሚመሩት ጉንዳኖች ምግቡን በእንዴት አይነት ሁኔታ ለሁሉም ይዳረስ የሚለውን እቅድ አውጥተው በእቅዳቸው መሠረት ያስፈጽማሉ። ንግሥት ጉንዳን የምታመነጨው ኬሚካልም አለም። ይህ ነጭ ቀለም ያለው የተለየ መዓዛም የሚይዝ ኬሚካል ንግሥቷ ስለ ጤንነቷ መረጃ ለጉንዳኖቹ የምትሰጥበት የመገናኛ ዘዴዋ ነው። ጉንዳኖቹ ይህን ኬሚካል በመምጠጥ በአንገታቸው ቋት ውስጥ በማስቀመጥ አንዱ ለአንዱ በማስተላለፍ ሁሉም እርስ በርስ መረጃ መለዋወጥ ይችላሉ። ስለ ጉንዳን ከሚያስገርሙ ነገሮች አንዱ እንዴት ልጅ ጉንዳኖችን እንደሚያሰለጥኑ ነው። እውቀት ከቀድሞ ትውልድ ወደ አዲሱ ትውልድ ይሸጋግራል። ለአደን የወጣ የጉንዳን ቡድን ውስጥ ወጣቶቹ ጉንዳኖች እንዴት ማጥቃት፣ መውጋትና መግደል እንደሚቻል በቅርቦ ነው ይመለከታሉ። በዚህ መልኩ ለአዳዲሱ ትውልድ እንዴት አድርገው ማደን እንዳለባቸውም ያስተምራሉ። ይህንን ያዩትን ለመተግበር የማስታወስ ችሎታ ሊኖራቸው ግድ ነው። ጉንዳኖች ደግሞ በዚህ አይታሙም። ላደን የተመቸውን ቦታ እንዴት ወደ ጎጇቸው መመለስ እንዳለባቸውም መንገዱን ሁሉ ጠንቅቀው ያስታውሳሉ። እንበልና ውዳደን በሄዱበት መንገድ ሲመለሱ መንገዱ ላይ አንዳች ነገር ተጥሎ ቢጠብቃቸው ከትንሽ መንገላታት በኋላ ተመልሰው መንገዱን ያገኙታል እንጂ ጠፍተው አይቀሩም። አየሩ ዝናባማ ሆኖ ለቀናት ከጎጇቸው መውጣት ባይችሉ እንኳን መንገድ አይጠፋባቸውም። ጉንዳኖች ለጊዜ ያላቸው ግንዛቤም የተለየ ነው። ምግብ ለማምጣት የተሰማራ ጉንዳን በስንት ሰዓት ምግቡን ለመጋቢ ጉንዳን ማድረስ እንዳለበት ጠንቅቆ ያውቃል። መጋቢ ጉንዳንም ሰዓቱን ጠብቆ ይመግባል። ተመጋቢዎቹም ያችን ሰዓት ጠብቀው ይሰባሰባሉ። ለመሆኑ ጉንዳኖች እንዴት ይግባባሉ? የጉንዳኖች የመግባባት ችሎታ እጅግ የላቀ ነው። የሚገርመው ነገር ደግሞ ጉንዳኖች እንደ ሰው ጆሮ የላቸውም። ጉንዳኖች የሚሰሙት የሚመጣን እርግብግቢት በመለካት ነው። በእግራቸው ላይ ባለ ልዩ የስሜት ሕዋስ አማካኝነት ርግብግቢትን ይለካሉ። አንዳንድ ጉንዳኖች ሁዳቸውና መንጋጋቸውን በማፋጨትም ድምፅ ያወጣሉ። ይህ ድምፅ በስብስባቸው እንዲሁም ከሌሎች ነፍሳት ጋር ለመግባባትም ይጠቅማቸዋል። የጉንዳኖች ዋነኛ የመግባቢያ መንገድ ግን ማሽተት ነው። ጉንዳኖች በሚጓዙበት መንገድ ላይ ኬሚካላቸውን ትተው ያልፋሉ። ሌሎች ጉንዳኖች በማሽተት መልእክቱ ይደርሳቸዋል። ይህ የግንኙነት መንገዳቸው ለአንድ የጉንዳን ስብስብ እጅግ ከፍተኛ የሆነ ጠቀሜታ አለውም። ጉንዳኖች እርሻ አላቸው ቢባል ማን ያምናል? እውነታው ግን ያገኙትን ማንኛውም ምግብ ቅጠሌውን ሥጋ ከመመገብ ባሻገር የራሳቸውን ሰብል አብቅለው የሚመገቡ የጉንዳን ዝርያዎች አሉ። እነዚህ ዝርያዎች የሚያበቅሉት በዋናነት እንጉዳይን ነው። አንድና ሁለት እንጉዳይን ከማምረት አልፈው ብዛት ያላቸው እንጉዳዮችን የሚያበቅሉ የጉንዳን ዝርያዎች መኖራቸውን ተመራማሪዎች ይናገራሉ። ምን እሱ ብቻም በጉንዳኖች ትውልድ አማካኝነት የተፈጠረ የእንጉዳይ ዝርያ መኖሩም ታውቋል። ይህ እንጉዳይ በጉንዳን እርሻ ብቻ የሚበቅል መሆኑንም ተመራማሪዎቹ በግርምት ተናግረዋል። ቀደም ሲል እንዳየነው በአንድ ቡድን ውስጥ የሚኖሩ ጉንዳኖች የሥራ ክፍልፍል አላቸው። ሠራተኛ፣ ወታደር፣ ምግብ የሚሰበስቡ፣ ቡድኑን የምትመራውን ንግሥትና ልጆቿን የሚንከባከቡ፣ ጎጆ የሚገነቡ እንዲሁም ቡድኑን ከጠላት የሚከላከሉትን በቡድን ማደራጀት ስራቸው ይሆናል። በጉንዳን ማህበረሰብ ውስጥ ከደርዘን በላይ ሙያዎችም አሉ። ጠባቂዎች፣ ግንበኞች፣ ሞግዚቶች፣ እረኞች፣ ነርሶች፣ የምግብ ጠባቂዎች፣ አዋላጆች ከእነዚህ መካከል ናቸው። በውስጣቸው ያለው አደረጃጀት ምክንያት አድርገው የሥራ ክፍልፍል ያላቸው ከመሆኑም የተነሳ በአንድ የጉንዳን ስብስብ ውስጥ መሰራት ካለበት ነገር ምንም ሳይሰራ አይቀርም። ጉንዳኖች በማይታመን ሁኔታ ከራስ ወዳድነት የራቀ ኅብረት አላቸው። ያገኙትን ማንኛውም ነገር ይካፈላሉ። ለምሳሌ በመንገዳቸው የሚበላ ነገር ካገኙ በምንም ሁኔታ ለብቻቸው አይበሉም። ከመብላታቸው በፊት ለሌሎች የስብስቡ አባላት መልእክት እንዲደርሳቸውም ያደርጋሉ። ያገኙትንም ምግብ በጋራ ይመገባሉ። ችግርንም የሚፈቱት ደግሞ በጋራ ነው። የጉንዳኖች አንገት ትልቅ ሚናም ይጫወታል። ምክንያቱም አንድ ጉንዳን በአፉ የሚይዘው ከባድ ሸክም ሙሉ ክብደት የሚያርፈው አንገቱ ላይ ነው። በጉንዳኑ አንገት ውስጥ የሚገኙ ለስላሳ ሕብረ ሕዋሳት በደረቱ አካባቢ ወይም አካላቱና ጭንቅላቱ ላይ ካሉት ጠንካራ ድጋፍ ሰጪ አጥንቶች ጋር የተቆላለፉ ናቸው። አብዛኞቹ ጉንዳኖች የሚናከሱ ወይም የሚቆናጠጡ ቢሆኑም፣ ቁንጥጫቸው ሰውን የሚመርዝ ወይም ለሞት የሚያደርስ ግን አይደለም። ይሁንና እጅግ ጥቂት የጉንዳን ዝርያዎች ግን መርዛማ ስለሆኑ ከባድ ጉዳትና ሞትንም ሊያስከትሉ ይችላሉ። ጉንዳኖች በሚጓዙበት ጊዜ በሚደንቅ ሁኔታ አንዱ ሌላውን እየተከተለ መስመር ይዘው ይጓዛሉ። ጉንዳኖች በክረምቱ ወቅት ምግብ እጥረት እንዳይገጥማቸውም ምግባቸውን ቀድሞ በመሰብሰብ የምግብ ዋስትናቸውን ያረጋግጣሉ። ሁልጊዜም በሥራ እንደተጠመዱ ናቸው። ድካም የሚባል ነገር አይታይባቸውም። ጉንዳኖች በአኗኗር እንቅፋት ቢገጥማቸው ችግሩን ለማለፍ ጥረት ያደርጋሉ እንጂ ወደ ኋላ አያፈገፍጉም፣ ለችግር እጅ አይሰጡም። በመጠናቸው ትንሽ ቢሆኑም በሚሰሩት ሥራ ግን ፈጣን ናቸው። ሥራቸውን በእቅድ ያከናውናሉ። ሌሎች ማከናወን የሚገባቸውን ሥራዎች በተያያዘላቸው ጊዜም ይሠራሉ። በዚህም ከራሳቸው ክብደት እጅግ የበለጠ ነገር ተሸክመው የሚሄዱበት ጊዜም ጥቂት አይደለም። ጉንዳን የክብደቱን ሃምሳ ጥፍ መሸከምና ሰላሳ ጥፍ መጎተትም ይችላል። ይህ ለሥራ ያላቸው ተነሳሽነትና ቁርጠኝነትንም ያሳያል። እያንዳንዱ ጉንዳን የሚያከናውነው ተግባር ለአጠቃላይ የጉንዳኖች ስብስብ ጥቅም የሚሰጥም መሆን አለበት። እያንዳንዱ ጉንዳን የጀመረውን ሥራ የማጠናቀቅ ግዴታም አለበት። የሚኖርበት አካባቢ ምቹ ለማድረግ የአካባቢያቸው ጽዳትንም ይጠብቃሉ። አንድ ጉንዳን 280 ሺህ ያህል የአንጎል ህዋሳትም አሉት። ለአካላቸው ክብደት አኳያ ትልቁ አንጎል ያላቸው ፍጥረታትም ጉንዳኖች ናቸውም። ጉንዳኖች በምድር ጥልቀት ውስጥ ያለ ውሃንም በማሽተት ለይተውም ያውቃሉ። ጉንዳኖች ውሃ ውስጥ እንደሰጠሙ አየር ሳያገኙ ለሁለት ቀናት መቆየትም ይችላሉ። ጉንዳን ከተፈጠረ አንስቶ እስከሚሞት በት ሰዓት ድረስ በፍጹም አያንቀላፋም። በምድር ላይ ያለው የጉንዳን ክብደት በአንድ ተደርጎ ቢመዘን ዓለም ላይ ካለው ሕዝብ ክብደት ይበልጣል። ጉንዳኖች ያለ ጥርጥር ካላቸው የሰውነት መጠን አንጻር ዓለማችን ካሉ እጅግ ጠንካራ ፍጥረታት መካከል አንደኞቹ ናቸውም። ሰላም።